ተስፋን ደስ ይላል። በጣም በጣም መጀመሪያ መሀላችን ተገኝተዋል። ደስ የሚል ድባብ ነው የማየው። ለመለ እስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። እንኳን አደረሳችሁ። ግን ባዶ እጃቸውን በመምጣታቸው በጣም ቀርብሉኝ። ቴምር፣ እንኳን ቴምር ነገር ይዘዋል እንዴ? በኋላ ሊሰጡን ነው። እንኳን ደህና መጣችሁ። በጣም ነው የበዓሉ ስሜት በጣም ደስ ይላል። እስከ ፕሮግራማችን ፍጻሜ አብረን ከሆንን ደግሞ የበዓል ስሜት የሚሰጡ የተለያዩ ዝግጅቶችን ለማቅረብ ነው የተገናኘነው እና ስለተገናኘን በጣም ደስ ብሎናል። በድጋሚ መልካም በዓል ብለናል። ያው ከዛ ጎን ለጎን ሳምንቱ እንዴት አለፈ የሚለውንም እንቃኛለን። ዝግጁ ናችሁ ለዛሬ ፕሮግራም አይደል? ሳምንቱ የኢትዮጵያ ብሔራዊ ቡድን ጉዳይ ተነስቷል እንዴ? ነበርክሷልም ክሷል። በጎ ማለት ሁለቱንም አየ። በጣም በሚገርም ሁኔታ ብሔራዊ ቡድኑ ከመሄዱ በፊት አንድ ጋዜጠኛ ጋዜጠኛ መግለጫው ላይ ተገኝቶ ይህም ብሎ ነበር። እስኪ መጀመሪያ ቪዲዮ ልጋብዛችሁ። የኢትዮጵያ ብሔራዊ ቡድን ባደረጋቸው መጨረሻዎቹ በአንድ ጨዋታዎች ስድስቱ የተጠናቀቁት ዜሮ ለዜሮ ነው። ከዚህ ባሻገር አንተ የኢትዮጵያ ብሔራዊ ቡድን ማነው? የአርባ ምንጭ ከልማት ተጫዋች ነበር። አስራዘጠኝ ዘጠና አምስት አስራዘጠኝ ዘጠና አምስት አርባ ምንጭ የፕሬምየር ሊጉ ሁለተኛ ሆኖ ያጠናቀቀው ያስቆጠረው ጎል ሰላሳ ስድስት ነው። ያደረገው ጨዋታ ስድስት ነው። አንተ በአስራዘጠኝ ዘጠና ስድስት የኢትዮጵያ ፕሬምየር ሊግ ኮኮብ ግባጅ ቢሆን ያጠናቀቀ በዚያ ጨዋታ ላይ የተመዘገበውን ውጤት ስትመለከተው በመጀመሪያው ዙር ያስቆጠርከው የጎል ብዛት ስድስት ነው። የኢትዮጵያ ፕሪምየር ሊግ ኮከብ ግብ አግቢ ሆኖ ያጠናቀቀውም በ አስራ ዘጠኝ ዘጠና ስድስት ነው። በ አስራ ዘጠኝ ሰማንያ አንድ የኢትዮጵያ ብሔራዊ ቡድን ካይሮ ላይ በግብፅ ስድስት ለአንድ ተሸንፏል። በዛ ጨዋታ ላይ ተሰልፎ ከተጫወቱት አስራ አንድ ተጫዋቾች ስድስቱ ካይሮ ላይ ጠፍተዋል። የኢትዮጵያ ከ አስራ ሰባት ዓመት በታች የሴቶች ብሔራዊ ቡድኑ በካሜሮን ስድስት ጎል ገብቶበታል። ባለፈው ሳምንት አጠቃላይ በመጨረሻዎቹ የኢትዮጵያ ብሔራዊ ቡድን በመጨረሻዎቹ ስምንት የመጨረሻዎቹ ስምንት ጨዋታዎች የገጠማቸው ከስድስት ሀገራት ጋር ነው። የኢትዮጵያ ብሔራዊ ቡድን ወደ ካይሮ ማ ወደ ሞሮኮ የሚሄደው ዛሬ ሌሊት ስድስት ሰዓት ነው። የኢትዮጵያ ብሔራዊ ቡድን አርብ ምሽት ግብፅን የሚገጥመው ከሌሊቱ ስድስት ሰዓት ነው። አስቻለው ሁለት መንታ ልጆችን አግኝተዋል። ኢትዮጵያ ብሔራዊ ቡድን ተከላካይ፣ እሱም ልጆቹን ያገኙ ለሊ ስድስት ሰዓት። ይህ ፕሮግራም ራሱ ልዩ የመዝናኛ ዝግጅት ነው፣ የሚጠናቀቀው ለሊ ስድስት ሰዓት ነው። ስለዚህ ያን አናገናኘው በድጋሚ እንኳን አደረሳችሁ። ኢትዮጵያ ብሔራዊ ቡድን ጉዳይ ከተነሳ ግን ዋሊያዎቹ ነው የሚባሉት አይደል? አዎ። ከዚህ ጎን ለጎን ምናልባት ዋሊያ ነኮሬ በህገ ወጥ የእንስሳት አደን ምክንያት የዋሊያዎቹ ቁጥር ከአንድ ሺህ ወደ ሦስት መቶ ስድስት መቀነሱ ተሰማ። እንደገና አሁንም ስድስት አለ ፊሶን ሪልስቴት ይመልከቱት። ለመኖር ያለውን ድባብ፣ ልጅ ለማሳደግ ያለውን ምቹነት በአያት ዞን አምስት የፊሶን ሲቲ መንደር ለዓይን የሚስቡ ለመኖር የሚያጓጉ ከስቱዲዮ ጀምሮ እስከ ባለ ሶስት መኝታ ቤቶች እንዲሁም ቅንጡ ቪላ ቤቶችና ታውን ሀውሶችን ይዞ ቀርቦላችኋል። ፊሶን ሪል ስቴት ቤተሰባችን ይሁኑ። የዋሊያዎች ቁጥር በጣም እየቀነሰ ነው። እኔ በነገራችን ላይ በቀደም ለበዓል ዋሊያ የሚመስል ፍየል ማረድ የትዛለ አምጥተዋቸው ወይ አብረው ይቀላቅለው ዛሬ ጊዜ በጣም አስቸጋሪ ነው። የዋሊያዎቹ ነገር ከዚህ ጋር የሚያዝ ይመስለኛል። ሕገ ወጥ የእንስሳት አደን ምክንያት የዋሊያዎቹ ቁጥር ከአንድ ሺህ ወደ ሦስት መቶ ስድስት መቀነሱ ተሰማ። ይሄ በጣም አሳሳቢ ነው። ግን በጣም የሚገርመው ነገር ቀልዱ ቀልድ ነው። በህገወጥ እንስሳት አደን ምክንያት ነው ይሄ ተፈጠረው እና ትንሽ አሳሳቢ ይመስላል። ለዋናዎቹ ዋሊያውም ለእግር ኳሶቹም ዋሊያዎች ትኩረት ያስፈልጋል። ለማንኛውም ከትችት የጸዳ ብሔራዊ ቡድን እንዲኖረን ጥረት ማድረግ ያስፈልጋል። አስቻለው ከኔ ጋር ባረገው ቃለምልልስ ምክንያቱም ቦርጫ ምነህ ምናምን ስላሉት እኔ በጊዜውም ብዬው ነበረ። ምናልባት ተመልከቱትና እንመለሳለን። በዛውም ተከታይ ጨዋታ አላችሁ አደል አሁን? አሁን ዛሬው ጅቡቲ አዎ፣ ከጅቡቲ ምን ታደርጋለህ መሰለህ፣ ጅቡቲ ላይ አግባና አስቹ ማሊያን አውልቀህ ቢጫመይ እኔ ኃላፊነቱን ወስዳለሁ። ሲክስፓክህን አሳያቸው ነ ከገባ በኋላ ቦርጭን አሳያቸው። ባልኩት መሰረት ቦርጩን አሳየ። ቦርጩን ሲያሳይ ደግሞ እንዴት ከህዝብ ጋር ትበሻሸቃለህ አሉት። ትንሽ አስቸጋሪ ነው። ብሔራዊ ቡድኑ ለመብሸቅ ነው እንጂ ለማብሸቅ አይችልም ማለት ነው። ትንሽ አስቸጋሪ ነው። ከዛ አንፃር እንደው ልዩነታችን ወደ ጎን በማድረግ እየተግባባል፣ ምክንያታዊ የሆነ ሂስ በመስጠት ልጆቻችን እና አበረታታ ዘንድ ጥሪ ያቀርባል ሰይፉ በየቤት ሌላው ምናልባት በዚህ ልዩ የመዝናኛ ዝግጅት ላይ የጎዳና ላይ የጎዳና ላይ ቪዲዮዎችን ዛሬ እናወዳደር ነው። በጉማ ዋርድ አይታችሁ እንደሆነ የዓመቱ ምርጥ አክተር የዓመቱ ምናምን ይባላል አይደለ? ሰይፉ ቤቤስ ደግሞ ጎዳና ላይ ያሉ ቪዲዮዎችን ይሰበስብና የዓመቱ ምርጥ የጎዳና ላይ ቪዲዮ በሚል እስኪ አንድ አራት ቪዲዮ ያሳያችኋለሁ። መጀመሪያው የሰይፉ ቤቤስ የጎዳና ላይ ቪዲዮ ባላ አናነሱ ሰውዬ ሄዱ እኮ አናናስ ጭንቅላታቸው ላይ ያስቀምጡ። ይሄማ የተጣብቀው ነው እንጂ ተቀምጠው አይመስልም። እሺ ተራ ቁጥር ውድድ እስኪ የጎዳና ላይ ቪዲዮ። ይሄ ይገርማል፣ ይሄ ይገርማል። ተራ ቁጥር ሶስት ይሄ ለየት ያለ ነው። የምሪንዳ ሻምፓኝ ቆንጆ

እንደገና እንደገና፣ ባላናናሱ፣ ሰውዬ፣ እስኪ ሮጥ እየሮጥ እየሮጥ እስኪ፣ ትችላለህ? ቆይ ቆይ፣ አይ አቆማዋል፣ አልቻልክም ባላናሱ ልምምድ ላይ ነኝ፣ ገና ልምምድ ላይ ነኝ። ደዛ ነው ሴፍሻል። ቆይ ቆይ፣ እስኪ ቆይ፣ እንደገና። በነገራችን ላይ ባለአናናስ የተሸለመበት ዋና ምክንያት ቆሙ፣ አናናስ ያውም ሩጥ፣ በጣም ከባድ ስለሆነ ነው። አንድ ሰው የዞወል እስኪ ሩጥ ባለአናናሱ ለምን እንዳሸነፈ በነገራችን ላይ በዚህ የመዝናኛ ዝግጅት ላይ ሳቅ ጨዋታ ብቻ አይደለም የፅድቅ መንገድ ላይ የቆሙ የተለያዩ ወገኖች አሉ የእነሱን ቪዲዮዎች ደግሞ አይተን እንመለሳለን ሰላም ሰላም እንደት ናቸው ባካቸው እናቴ ታማብኛለች ባካቸው አግዙኝ ርዱ ያለኝን ስለ ጨረስኩኝ ምንም መረግ አልችልም መርዳት የምትችሉ አካውንት አንድ ሺ ሀያ ሶስት ሰማንያ ዘጠኝ ዜሮ ስድስት ዘጠና ሰባት ንግድ ባንክ ነው የአቢሲኒያ ሰማኒያአራት ዜሮ ዜሮ ዜሮ ሶስት ሰባ ሰባት ነው። ባካችሁ ያላችሁን ነብዶ የተባበሩ እናት ተመኛለች። እንዴት ናችሁ? ስሜ እብራሂም ሙልሰል ይባላል። የምኖረው አማራ ክልል ወሎ ኮምቦልቻ ነው። እና ለስድስት ወር ያክል ፓላራ ይዙኝ በደሴ ሀሴት የነርቭ ና የውስጥ ደዌ ስፔሻሊስት ክሊኒክ ስካል ስታከም ቆይቼ ነበር። እናም መድኃኒት ተሰጥተውኝ እሱ ማስታገሻ ነው። ወደ አዲስ አበባ ሄደህ ህክምና አድርግ ተብዬ ነበር። ውድ የኢትዮጵያ ህዝቦች፣ እኔ ምንም መታከም አልቻልኩም። መድሀኒቱ አሁን ሌላ ነገር እየፈጠረብኝ ነው። እንደሚታያችሁ ጸጉሬ በጣም ፊል አድርጎ፣ አሁን ፀጉሬ ተሞልጧል። በቃ በሰውነት ላይ ያለ ጸጉር የለም። በየቀኑ ሀኪም መድኃኒት፣ የምገዛበት ደረሰኝ ይሄ እንደምታዩት ነው። እነዚህ መድሃኒቶች በቀን መወስዳቸው ናቸው። አሁን መድሃኒቶቹ ከመብዛቱ የበለጠ በቃ አሁን በፀጉር ላይ ብዙ ችግር አስቸግሮኛል። ውድ የኢትዮጵያ ህዝቦች እርዳታ አድርጉልኝ። ህክምናውን ማድረግ አለብኝ። ህክምናውን ካላረኩኝ ወደ ሌላ ነገር ይቀየርብሃል ተብያለሁ። ስለዚህ አቅሙን ስላጣሁኝ እርዳታ እንዲታረጉልኝ ይፈልጋለሁ። ብዙ ደጋግ ኢትዮጵያውያኖች አሉ። በመላው ዓለም ችግረኞችን ምንድን ነው ብሔራቸው፣ ምንድን ነው ሃይማኖታቸው አይሉም። ሰው ስለሆኑ ብቻ ለነሱ የህክምና ገንዘብ በማዋጣት በጸሎት በሁሉም ነገር ነው የሚያግዙት። ለነዚህ ደጋግ ኢትዮጵያውያን ሰይፉ ቤቤኤስ አላህ በወጣ የተካ እግዚአብሔር ይስጥልን እንላለን። እናመስግናቸው። በጣም እናመሰግናለን። ዛሬ ልዩ የመዝናኛ ዝግጅት ነው የሚቀርበው። ማምን አለ ሲቀርብ ነው የምናውቀው። ቅኝት በአንድ በተጠንቀቅ ነው። ተመልካቹ በጣም ደስ ይላል። በያላችሁበት ጥሩ ጊዜ ነው። ከመሸጋገሪያው በኋላ እንገናኛለን። ቅኝት